አየሁት። ሰው አይደለም። ምን ያገባው? አየሁት። ያገባችሁት? አየሁላችሁ። የወንድምህም ነገር ጨጓራ አይልቶኛል። ይገባሃል? እጅግ ባልተጠበቀ ማንም ባላሰበው ሁኔታ አብርሽ እና ጋሽዬ እንደተጣሉ መረጃዎቹ እየደረሰኝ ይገኛል። ይህ ጉዳይ እኔ እውነት አልመሰለኝም ነበር ቀድሞም ሲነገረኝ። ይኸው በቪዲዮ መግቢያም እንደተመለከታችሁት፣ እስቲ ኤፍሬም ቪዲዮ ላይ ራሱ ተመልከት፣ ትናንት የተለቀቀው ላይ ራሱ ያው እስቲ ብለው የነበረ እውነትም ማየት እንደተቻለው፣ ኤፍሬም የሆነ ፕራንክ ሊያረጋቸው አባቱን፣ ጋሽዬን የተለያዩ መልእክቶች ሲያስተላልፍ ነበር። ላገባ ነው ምን ትለኛለህ ምናምን እያለ ኤፍሬም አባቱ ጋሽዬን ሲጠይቅ ነበር። ሴት ስለ ኤፍሬም አልነበረም ሲከራከሩ የነበረው አሁን አይሆንም አሉት። ከዛ ግን በጣም ሲናገሩ የነበረው የአብርሽ የወንድሙን ያረገውን እያስታወሱ እኔ በአብርሽ ጨጓራዬ ተልጧል፣ እኔ በአብርሽ አፍሬያለሁኝ፣ ትዳር ማለት እንደ አብርሽ ከሆነ ጥንቅር ይበል አታገባም እያሉ ኤፍሬምን ሲቆጡት ነበረ። ታዲያ ብዙዎች ነው እንግዲህ ከሰሞኑ የሆነውን ክስተት በማስመልከት አብርሽ እኮ አባቱን እያሳዘነ ነው፣ በይፋም ወጥተው ተናግረዋል እያሉ ነበር። በውስጥ ደግሞ በደረሰ መረጃ አብርሽና ጋሽዬ በተጨቃጭቀዋል። ያም ጭቅጭቃቸው ከዛ አልፎ እንግዲህ አብርሽ አንተማ በእንደዚህ አይነት ሁኔታ ከቀጠልክ ለእኔ ልጄ ማለት አይደለህም ብለው እጅግ እንዳዘኑበት እና በጣም ከፍቷቸው ሁለቱ እንደተለያዩ ነው መረጃውን የሰጡኝ። በዝርዝር ደግሞ በቀጣይ የሰጡት ማስጠንቀቂያ እንዳለም ጭምር በውስጥ መረጃውን አድርሰውኛል። ይህን የማታረግ ከሆነ እማዝህን ትእዛዝ በቀጣይ ቀናት ውስጥ እማትፈጽም ከሆነ እኔ እናንተ እስከ ወዲያኛው አንገናኝም ሲሉ ነው እንግዲህ ጋሽዬ ሲዝቱበት የነበረው ለልጃቸው። ያው በዝርዝር ምን አይነት ማስጠ ማስጠንቀቅ አብርሽ እንደሰጡት አስደምጣችኋለሁ። ከዛው አካባቢ ያሉ ሰዎች ናቸው የነገሩኝ። ሚዲያ ላይ ወጥቶ ሁሉ ነገር አልተመለከታችሁም እንጂ አብርሽና ጋሽዬ በጣም ነው የተፋጠጡት፣ በጣም ነው የተከራከሩት ብለው ነው እንግዲህ በዝርዝር ሁሉንም መረጃው በውስጥ የላኩልኝ ማለት ነው። እንግዲህ ጋሽዬ ስላስተላለፉት ወሳኝ ማስጠንቀቂያዎች፣ በተለይ ሁለት ነገሮች አብርሽ በቅርቡ ሊያረጋቸው የሚገቡትን ጉዳዮች በዝርዝር አስደምጣችኋለሁ። ሁሉንም ለመስማት አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደረጉ በአክብሮት እጠይቃለሁ። ሁሌም የኔን ቪዲዮ ደግሞ ላይክ በማድረግ ይሄ መረጃ ለነ ሩታን ቤተሰብ እንዲደርስ ይሁን አብርሽም እንዲደርሰው ይሁን፣ ጥሩ ነገር የምትመኙ ጥሩ የምታስቡ ሁሉ ፈጣሪ ጠብቅልኝ። የኔንም ቪዲዮ ላይክ አርጋችሁ ጀምሩ ስል በአክብሮት ነው የምጠይቃችሁ። እንግዲህ አብርሽና ሩታ ያሉበት ነገር ሁላችንም የምናውቀው ነው፣ እዚህ ጋር መደጋገሙ አያስፈልግም። ታዲያ ሩታ ልትወልድ ተቃርባለች። ነገር ግን የምትወልድለት ግለሰብ የልጅ አባት ይሆናል ብላ ያሰበችው ግለሰብ ግን ከማይሆኑ ሰዎች ጋር ገጥሞ የማይሆን የሚያናድር ነገር እየለቀቀ እየተመለከትን ነበር። እንኳን ሩታን አይደለም ብዙ ኦዲየንሶች አፍረዋል። ብዙ ኦዲየንሶች ተናደዋል ማለት ነው። እዛ ጋር ሚስትህ ልትወልድ ብላ አንተ ከሌሎች ሴቶች ጋር የምትታየው ለምንድን ነው እያሉ ነው ብዙዎች እየጨቀጨቁት የሚገኘው። እንግዲህ ይህም ሆኖ ራሱ ይህ ግለሰብ አላረፈም። ብዙ ሰው አዝኖበታል። የቅርብ ጓደኞቹ ጨቅጭቀውታል። አባቱ፣ የቅርብ ቤተሰቦቹ ሁሉ በሚያደርገው ነገር ተናደዋል። ነገር ግን እንግዲህ አሁንም ቢሆን አብርሽ እየቀጠለበት ያለው ጉዳይ ይህን ነገር ምንም እንዳልተፈጠረ ኖርማል እንደሆነ እያረ ያደረገ እንግዲህ ከኤርሜላ ጋር ያለውን ነገር ቀጥሏል ማለት ነው። እንግዲህ እነዚህ ጉዳዮች ባሉበት ሁኔታ ብዙዎች ሲጠይቁ የነበረው ጉዳይ ነበር። ጋሽዬ ብዙ መካሪ ናቸው፣ ጋሽዬ ተቆጪ ናቸው፣ ጋሽዬኮ ደስ የሚሉ አባት ናቸው። እንዴት ነው ግን ከሰሞኑ ሄርሜላና አብርሽ ብርሽ በሚያረጉት ጉዳይ ልጃቸውን እንዴት አይቆጡም? ሄርሜላንስ እንዴት ጠርተው አይቆጡም? እያሉ ብዙዎች ሀሳብ አስተያየት ሲሰጡ ነበር። እንግዲህ በውስጥ በተላከልኝ መረጃ ከሰሞኑ አብርሽ እና ጋሽዬ ጥሩ ሁኔታ ላይ አይደሉም። አብርሽ አባቱን አስከፍቷል። አሁን ላይ እየተነጋገሩም እንዳልሆነ ነው መረጃውን እየሰማሁት ማለት ነው። ጋሽዬ በሰሞኑ በተለቀቀው ነገር ሁሉ እንዳዘኑ ቀደም ብላ ሩታ እርጉዝ መሆኗን በሰሙ ጊዜ የልጅ ልጅ ላይ ነው በጣም ደስ ብሎኛል፣ ልጄ አብርሽ የልጅ ልጅ ሊያሳየኝ ነው፣ አዲስ አበባ ሄጄ የልጅ ልጄንም አያለው ለሱ ቀን ያብቃኝ ብለው ሲመርቁ ሲጸልዩ ነበር። ታዲያ ከሰሞኑ ደግሞ እንግዲህ ከሌላ ሴት ጋር እየሆነ እዛ ጋር ልትወልድ የደረሰችው ሚስቱን ትቶ ከሌሎች ሰዎች ጋር የሚያሳልፈው ነገር እጅግ እሳቸውን እንዳስከፋቸው፣ የሩታ ሀዘን የእሳቸው ሀዘን እንደሆነ በተለይ ደግሞ እንግዲህ ሩታን በጣም ነው የሚወዷት፣ በጣም ነው የሚያከብሯት። ስለዚህ እኔ እኮ ሩታን እንደ ልጄ ነው ማያት። ለምንድን ነው ሩታንስ የሚያስከፋት? ለምንድን ነው እዛ ጋር ያረገዘችለት ልትወልድ የተዘጋጀች የተከበረች ሚስቱን ትቶ ለምንድን ነው ከየሰው ጋር ከሌሎች ከሌሎች ሴቶች ጋር እየታየ ለምንድን ነው ሩታን የሚያስከፋው? ለምን የኔንም ስምስ አብሮ ለምን እንዲጠፋ ያደርጋል? አባት የለውም ወይ እኮ ነው የሚባለው ይሄ ልጅ። ተቆጭ የለውም ወይ እኮ ነው የሚባለው ይሄ ልጅ። ለምንድን ነው የሚነገሩ የማይሰማው? ብለው ነው በጣም የተናደዱት። ታዲያ እንግዲህ በስተመጨረሻ አካባቢ ልጃቸው አብርሽን ጠርተው ማስጠንቀቂያ ሰጥተውታል። የሰጡት ሁለት ማስጠንቀቂያ ከእንደዚህ አይነት ቪዲዮ ከመልቀቅ እንዲቆጠር ምክንያቱም ቪዲዮ በተለቀቀ ቁጥር እሳቸውም የሚያውቋቸው ሰዎች ሁሉ ኧረ ልጆት ምን እያደረገ ነው እያለ የሰፈር ሰው ሁሉ በቃ በጣም እየጠየቃቸው ነው። እንዲሁም የነ ሩታም ተከታይ ቤተሰቦቻቸው ሁሉ ኧረ አብርሽ ደግሞ እንዲለቀቀ ከሰሞኑ ምንድን ነው ጋሽዬ የተባሉ ብዙዎች እየጨቀጨቋቸው ስለሆነ የሆነውንም ያልሆነውንም እየለቀቀ ሰው የሚያናድደውን ባህሪ እንዲያቆም ይህን ማስጠንቀቂያ ሰጥተውታል። በቀጣይ ሁለተኛ ማስጠንቀቂያ ደግሞ ከዚህ ሄርሜላ ከምትባል ህይወቱን ሁሉን ነገር ካመሰቃቀለችው ግለሰብ ጋር በድጋሚ ፈጽሞም ቢሆን እንዳይታይ ነው። ከባድ ወሳኝ መረጃ እንዲሁም ማስጠንቀቂያ የሰጡት ማለት ነው። እንግዲህ ይህን ማስጠንቀቂያ ከነገሩት በኋላ ያው አብርሽን በራሱ በኩል ያው እኔም የሚስማማኝን ነው ማረገውኝ፣ ምንም የተለየ ነገር የሚያረኩት የለም። ጋሽዬ ሁሉን ነገር አትስማ፣ ሁሉን የሰወሬም አታዳምጥ ብሎ ከአባቱ ጋር ተከራክሮ በዛው ነው የተለያዩት። ጋሽዬ በዛው በቆሙበት ነው ጥለው የሄዱት ነው ያሉኝ። እንግዲህ ጋሽዬና አብርሽ ያላቸውን ፍቅር በጣም እናውቃለን። በእርግጥ አብርሽ አሁን ምን እንደሆነ ባናቅም፣ አባቱን በጣም ነው የሚፈራው፣ በጣም ነው የሚወደው። ሁሉም ልጆቻቸው በእርግጥ ጋሽዬን ይወዳሉ፣ ያከብራሉ። ጋሽዬ ብዙ ነገር አንደርስታንድ የሚያረጉ ብዙ የሚያመዛዝኑ ጥሩ አስተሳሰብ ያላቸው አባት ናቸው። ብዙ ጊዜም አብርሽ ደጋግሞ ይህንን ይመሰክርላቸዋል። ከሰሞኑ ግን እልህ እየተጋባ ከትናንት ወዲያ ባየነው ቪዲዮ ከጓደኞቹ ጋር ተጣላ ይሄ ልጅ። አሁን ደግሞ እንግዲህ ጭራሽ ከአባቱ ጋርም እየተጣላ ነው ይሄ ሁሉ እየሆነ ያለው አንዲት ልጅ ምክንያት እንግዲህ ሄርሜላ በምትባል ፣ ስለዚህ ባካችሁ ባካችሁ ይሄ መረጃ እንዲሰማ ይሁን። አሁን አባትም ከባድ ማስጠንቀቂያ ሰጥተዋል። አባትየው ምን ነው ዝም አሉ እያላችሁ መረጃ ስትሰጡ የነበራችሁ ሰዎች ይህን መረጃ በመስማት አባትየውም እንዳስጠነቀቁና አባትየውም እንዳዘኑበት እሱም እንዲያውቀው ይሁን። መረጃውን ታዲያ ከዚህ በኋላ እንግዲህ አብርሽ ማድረግ ያለበት ይህን የአባቱን ምክር፣ ማስጠንቀቂያ ሰምቶ ካለበት ነገር ነቃ ብሎ እንግዲህ ያው ከሄርሜላ ጋር ያለውን ነገር እንዲያውቀውም ከዛም በኋላ ደግሞ ቪዲዮዎች ራሱ መልቀቁን መተው አለበት። አለበለዚያ እንግዲህ በሩታም ቤተሰብ ሌላ ማስጠንቀቂያ መምጣቱ አይቀርም። በተለይ በተለይ አባት ያዘነበት ነገር ምንም ይጥማል ብዬም አላስብም። ይሄም እሱ ራሱ ተናግሮታል። እኔ አባቴ ብዙ ጊዜ ይመርቀኛል አባቴን እወዳለሁ ሲል ነው ብዙ ጊዜ የምንሰማው። እኔ አሁን ምን እየሆነ እንደሆነ ባላቅም አባቱ በዚህ ያል ደረጃ እያዘኑበት ምንም አይነት ነገር ነቃ ለማለት ለምን እንዳልፈለገም አላቅም። በጠቅላላው ግን እባካችሁ እባካችሁ የጋሽዬ መልዕክት እንዲሰማ ይሁን አብርሽ መተገብ ያላችሁ ሰዎች በተለይ ደግሞ ቪዲዮ ሲለቅ ከሄርሜላ ጋር እየገባችሁ ሄርሜልና ሄርሜላና አብርሽ ወደፊት የምትሉ ሰዎች እባካችሁ ከእንደዚህ አይነት ነገር ከመጻፍ ተቆጠቡ። ቤተሰብም ያልደገፈው ነገር ነው። ቤተሰብ ያዘነበት ነገር ነው። እንኳን ቤተሰብ አዝኖበት አይደለም፣ አንዳንድ ሪሌሽንሽፕ አንዳንድ ፍቅር ሌላ ኖርማል ሰው ራሱ ካዘነበት ጥሩ አይመጣም። ስለዚህ ቤተሰብ ያዘነበትን ነገር በሄርሜላ ደጋፊ እየመሰላችሁ ልጁንም ጭራሽ ገደል የምትከቱ ሰዎች እባካችሁ ተዉ፣ ከእንደዚህ አይነት ነገር ተቆጠቡ ማለት ነው የምፈልገው። የአባትየውንም ተግሳጽ የአባትየውንም ምክር እንደው መና አታርጉት ለማለት ነው የምፈልገው። እባክህ አብርሽ፣ ይህን ምክር ይህንን አስጠንቀቂያዎች የምትሰማ ከሆነ ደግሞ ካለህበት ነገር ንቃ። ጓደኞች አልወደዷትም፣ ኦዲየንስ አልወደዷትም። አባት በድጋሚ ይኸው ድጋሚ ጥል የሚያደርስ ጉዳይ ነው ከዚህ ልጅ ጋር ያዳረሳችሁ። በእሷ ምክንያት እንግዲህ ከምትወዱ አባትህ ሁሉ አዝነው እንግዲህ አሁን ላይ ማናገር ሁሉ አንተን አልፈለጉም ማለት ነው። ስለዚህ ካለህበት ነገር ነቅተህ ሩታ መወለጇ መቃረቢያዋ ጊዜ ደርሷል። በሰላም ልጅህን ለመታቀፍ እንድትበቃ ከሩታ ጋር ያለብህንም ችግር ፈተህ ሩታን የሚያስቀየምካትን ነገር በቃ ይቅር እንድትባባሉ ሆነው አዲስ ነገር እንድታሰማን ይሁን። አለበለዚያ እኔ ደግሜ ደጋግሜ የምናገረው ነገር፣ ቤተሰቦችህ ያዘኑበት ነገር፣ ቀጣይ ከባድ ነገር ውስጥ እንደምትገባ ነው። ስለዚህ እነሱንም በየሰፈሩ ስማቸው እየተነሳ ቪዲዮ በተለቀቀ ቁጥር አረ ጋሽዬ ምንድን ነው እየተባሉ ጋሽዬም አባትም እንዲጨ ቀጨቁ አታድርግ፣ ባክህ ይህን መልእክት በማዳመጥ ካለህበት ህልም ከሚመስል ህይወት ውስጥ ወጥተህ ለራስህ ቁም ለማለት ነው የምፈልገው። እንግዲህ ይህን መረጃ የምትሰሙ ሁሉ ቪዲዮም እንዲደርስ አድርጉ። ቪዲዮንም ላይክ ማድረግ አትርሱ። በሌሎች ቪዲዮቻችን በሌሎች መረጃዎቻችን እስክንገናኝ፣ ለዛሬ ዘን የመጣ ነው መረጃ ይህን ይመስል ነበረ። እንግዲህ በጥሩ ዜና ቀጣይ እንመለሳለን ብለን እናስባለን። በሌላ ቪዲዮ እስክንገናኝ፣ ሰላም ሁሉ ተመኘሁላችሁ። ሰላም